የእኔ እናት እሙሼ ይጋዋ እኔ እኮ ወዳት አለው አላሉም? አንጀት ኔ የተላወሰው እግዚአብሔር። አይ እናት እኮ እናት እኮ ናት። ከልቧ የምሬ ነው ምላቸው። በዚህ ምድር ላይ ማለት ነው ምንም ነገር ብትሰሩ፣ ምንም ነገር ብታደርጉ፣ ከልቧ ደስተኛ የምትሆኑ እናት ብቻ ናት። እናት ጥፋት እንኳን ብታጠፉ የእናንተን ጥፋት ለመሸፎን የሆነ ትስቃሌ ፈገግታዋ ምናምን ነገር ከፊቷ ላይ አይጠፋም። ለምን እናንተ እንዳትሳቀቁ ምናምን ነገር እና፣ አሁን ሀብቴ ግን ፕራንግል ያደርግ ነበረ እሙሽዬን። ነገር ግን እነሱ ደስተኛ ሆነው ነው የጠበቁት። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ኒ ቻናል የተከታተላችሁ ሰላማችሁ ይዛልኝ በያላችሁበት፣ ውዶቼ ዛሬ እሙሽዬ እንግዲህ ያልሰሙትን ጉድ ሰምተው ሰሙ ከሰሙ በኋላ ያው ሀብቴ ነው የነገራቸው። በእርግጥ ያ ያሉ ሚዲያ ላይ ግን እሳ ሀብቴ ግን ምን አስበ ነው እንደዚህ ምን አስበ ነው እኔ ሳልገኝበት እንዴት እንዴት ብቻቸውን ይጋባሉ ምናምን ብለህ ምናምን ሪሪ ልታደርግ ነበረ አሙሽዬና ባይገኙበትም እነሱ እነሱን አብሮነት ስለሚፈልጉት ደስተኛ ነው የሆኑት በቃ እንጠራቸዋለን መልስ ቤተሰብም ስጦታ ይሰጣል እንጠራለን ይመጣሉ እልልልል እንጀራ ይውጣላት ነው የተባለችው ሀይምዬ የኔ እናት ሀብቴንጎ አልተሳካለም። ፕራንኮ አልተሳካለም፣ አልተሳካለም። ጉዶች፣ የትም ቦታ ሁኑ፣ የትም ሁኑና የትም እንትን በሉ። በዚህ ምድር ላይ ማንኛውም ነገር የሚያስደስታት እናት ብቻ ናት። የናንተ የናንተ ለውጥ፣ የናንተ ስኬት፣ እናንተ ምንም ነገር አድርጉ ከልቧ የሚያስደስታት እናታችሁ ብቻ እንደሆነች አትዘንጉ። የምሬን ነው የምላችሁ። ዋጋ መክፈል ካለባችሁ አሁን ነው ዋጋ መክፈል ያለባችሁ። የእናት ዋጋ ተከፍሎ አያልቅም። መቼስ አይደለ ሙሽዬ፣ እድሜ ከጤና ይስጥልን። በጣም ድርብብ ያሉናት ረጋ ያሉናት ምናምን ነገር በተለይ ደግሞ ሀይሚዬን ሲወዷት በስመ አብ። ሀይሚዬ እኮ እድለኛ ናት። የምር እንደዚህ አይነት አማት ማግኘት በጣም እድለኝነት ነው። እግዚአብሔርን ነው ምላችሁ። ምክንያቱም እንዲ በእንደዚህ እኮ የወንድ እናት ሳትወድ ቀርታ እንደገና ደግሞ እንደዚህ የወንድ ወንድም ምራሱ በወንድም ራሱ ምራት ምትሰደብ ምራት አለች። አረ የሆነች ሴት እንደውም ሚዲያ ላይ ታሪክ ስታወራ የባሌ ወንድም እኔ እርጉዝ ሆኜ ገፍትሮኛል ምናምን እያለች ስታወራ በቃ እኔ ሰቀጠጠኝ። እንደዚህ አይነት ታሪክ ስትሰሙ ትዳር የሚባለውን ነገር አትመኙትም። እና ስንት ስትባረኩ ፈጣሪ ሲባርካችሁ ደግ ልብ ሲኖራችሁ ደግሞ ሰው ነው የሚሰጣችሁ። ሀይምዬ እንደምናያት ሩህሩህ ናት፣ ምናምን ነገር ልክ እንደ ብሩኬ የዋህ ናቸው ሁለቱም። የልባቸውን አይቶ ነው ቡሩኬም ጋሽዬ አሉ አባት ናቸው ለቡሩኬ ጋሽዬ ጠንካራ አባት ምናምን ብቀልቤ ነው እምወደው የሚሉ እኛን ያስቀኑናል እንደዛ እንደዛ ፍቅር ሲገልጡ ለቡሩኬ ማለት ነው እኛን እንቀናለን አይ መታደል እኮ ነው ምናምን እንላለን ጥጋችንን ይዘን ያው ግድ እኮ ነው ትቀናላችሁ ይህ ሳይታለም ሚተፈታ ነገር ትላላችሁና እና ዛሬ እሙሽዬ ደስታቸው መጠን ገደብ የለውም። ግን ብሩኬና ሃይሚ አስባችኋል የሆነ ሲጋቡ ሙሽዬ ምን ያክል እንደሚደሰቱ አሁን ወደፊት ሲጋቡ ምናምን ነገር ገና ሳይጋቡ ምናምን፣ ያው ለወደፊት ልምምድ ነው ያደረጉት። ቤሎ ለብሳ እሱም ሱፍ ለብሶ ምናምን ነገር የሰርጋቸው ቀን እንዴት መደነስ እንዳለባቸው፣ እንዴት መጠጥ መጠጣት እንዳለባቸው፣ ወይን ማለት ነው እንግዲህ ያው እንግዶቻቸውን እንዴት መቀበል እንዳለባቸው ምናምን ልምምድ ሲያደርጉ ነበር በባል ባለፈው ለታ ያው ምንም ነገር አቅታቸው። ሲጀመር እነሱ ቅማም ናቸው ምንም ምንም የሚጠፋቸው ነገር የለም። ግን እኛ የእውነት የእውነት ሰርግ ነበር የመሰለን የእውነት ሰርግ ነበር የመሰለን። ቤሎ አምሮባት፣ እሱም ሱፎ አምሮበት በቃ ተጋቡልን ምናም ብለን ነበረ። እንግዲህ እንጠብቃለን፣ የእውነቱንም ሰርግ እንጠብቃለን። ተስፋ ምንቆርጥ እንዳይመስላችሁ። በእናንተ መቼም እኛ ተስፋ አንቆርጥም። የምሬን ነው አደለም። ሰርጋችሁ ልጆቻችሁን ቁጭ ብለን አራቱ ልጆች ቁጭ ብለን አርጅተን መነጥር ለብሰንም ቢሆን ቁጭ ብለን እናያለን ልጆቻችሁን። ተስፋ መቼም አንቆርጥም። ተስፋ ይቆርጣሉ ብላችሁ እንዳታሰቡ ብሩጌ ና ከወዲሁ ልንገራችሁ ብዬ ነው እና ከረጅም ጊዜ በኋላ ሀብቴ ዛሬ ብቅ ብሏል። ወይ እንግዲህ ከሰዓት በሉኝ ምናምን ከሳስቻ አለው እኛም ወይ ነው ምናምን አለ። እግዚአብሔር ማረክ። በእርግጥ ፊቱ ጭር አላለባችሁም? ፊቱ የሆነ ጭር ብሏል። እግዚአብሔር ምሕረቱን ይላክልክ። የሃይሚዬና የቡሩኬ መከታ ሲጣሉ መክረህ ገስጠህ የምታስታርቃቸው ከጎናቸው የምትቆም ትልቅ ወንድም መካሪ ነህ። ክፋይንካ ማለት ፈልጋለሁ። በዛ አጋጣሚ እንግዲህ ሃይሚዬ ምርጥ አማት ነው የሰጠሽ እግዚአብሔር። እድለኛ ነሽ። ምርጥ አማት፣ የሚረዱ አማት የሚወዱ አማት ደስ ይላል። የምሬን ነው። እልልልልልል እኔ ደስ ነው ያለኝ። እንጀራ ይውጣላት ገና እንጠራቸዋለን መልስ ምናምን ነገር። ጭራሽ እሱ ሌላ ነገር ሊያቀጣጥር ሲል እሙሽዬ እኔ ደስ ብሎኛል አላሉም እንዲህ? ጭራሽ እጁንም ጨበጡት እኮ አይ ሐብቴ ቆይ ምን ይላሉ ብሎ ነበረ እንደው እንደው። ለፕራንክ ነው ግን ምንም አይሉም እነሱ እንደው ለማንኛውም ግን እኔ ደስ ነው ያለኝ። የሙሽዬ ደስታ ከልባቸው እኮ ነው ደስ ያላቸው። እኔ እኮ ወዳታለሁ አሉ። ውይ የእኔ እናት! አሁን በባለፈው ለታ ያው ለፕራንክ ስለነበረ ገና ልጆች ናቸው ምናምን ነገር ሲሉ ነበረ። ዛሬ ሱፍ ለብሰው እንደዚህ ምር ብለው ደግሞ ሲያዩዋቸው ምናሉ? እንኳን ተጋቡ ነው ያሉት ይኸው እንግዲህ አውቀው እኮ ነው አውቀው ነው እንደዛ ያሉት። ያንቀር እንኳን ገና ልጅ ናቸው ያሉት እንዳይቀየሟቸው ስለፈለጉ ይመስለኛል። ዛሬ ደግሞ ሱፍ ለብሰው ሲያዩ በቃ አማለላቸው መሰለኝ እንዲጋቡ ምናምን ፈለጉ መሰለኝ። ለማንኛውም በማንኛውም ኤጅ ላይ ሆኑ ስላችሁ አሁን አስራ አራት አስራ አምስት ዓመት ከሆናችሁ ቤተሰብ ትዳር እንድትይዙላቸው ይፈልጋሉ በተለይ ደግሞ ይሄ ሴት ልጅ እንድታገባ ቤተሰብ ይጓጓል፣ ምናምን በቃ የልጅ ልጅ ማየት ይፈልጋሉ። አሁንም ሙሽዬ የልጅ ልጅ ማየት ይፈልጋሉ፣ የብሩክን የሀብቴን ምናምን ነገር እና ያ ነው አንደኛ ትዳር ወደ ትዳር ውስጥ እንድንገባ የሚገፋፉን ያንን ማየት ስለሚፈልጉ ነው። የልጅ ልጅ ማየት ስለሚፈልጉ፣ የልጅ ልጅ ደግሞ ደስ ይላል። እና እግዚአብሔር ደግሞ ለዛ ያብቃቸው እነዚህ ሁለቱን ብሩኬና አሚን ወልደው እሙሽዬ እቅፍ ለማድረግ ያብቃችሁ። እሳቸውም እድሜ ጤና ይስጣችሁ።